እንደነገርኩሽ ያው ትንሽ ችግር ስለገጠመ ነው። በምን ምክንያት ነው ታሸገባችሁ ማለት ነው? ዘዴ ነው እንጂ አከራዩ ልጅ አስረግዞ ካደ፣ ሰውየውን በዚህ ተናዶ አሸጉት እኮ ነው። ከጭንቅላት የጨምቄ ምናምን እያለ የሚቀባጥሩ ነው። በኢየሱስ ይሄ ሁሉንም እኮ ያስደነገጠ ዜና ነው፣ በተለይ ወዲያው ለሰማው እርግጠኛ ነኝ። አንቺማ በዛ ጊዜ ብትኖር በትርስ ቦጫጭቀው ነበር። ምንም ቢሆን የሴት ልጅ ያሳስብሻል ፕሊስ። መካሩስ እንጂ ጓደኛቸው፣ የስራ ባልደረባቸው አለን። አረ ማንም ከእርሱ ጋር መሆኑ የሚፈልግ የለም። ስራን እንጀራ ጉዳይ ነው የሚያገናኝ። አሁን እኔም ብትወስ ጂ ራሴን በራሴ መክሬ አስተምሬ ነው የምኖረው። ስራዬን ሰራሁ፣ ፊልሜን ተከራይቼ ወደ ቤት ያለቅ። በተረፈ የትም ቦታ ከአንድም ሴት ጋር ታይቻለሁ? ትምላለህ? አንተ በጊዜ የምትገባው እኮ ለማን ላይ የሚያደርስ አይደለም። በእርግጥ አልፎ አልፎ ወደ ሲኒማ ቤት ሄጄ ከስራ ስወጣ እና፣ ሲኒማ ቤት ገብተህ የምትሰራውን ስራ ሙያ መስሎ መተህ ምታወራ አይደለኝ አለ እስቲ አንተ ሲኒማ ቤት ገብተ ብቻዋን ገብታ ፊልም የምታይ ሴት ልጅ አለ? እየሳምክ ድራ የነካካረ እንደ በጣም ፌመስ ነው። አንቺ አጋጣሚ እሱ ሲኒማ ቤት ገባ ማለት በዙር ያሉ ወንበሮች እንዳለ ኦፕን ናቸው። የዚህ ነው ያለው። አንተ አንተ ተመርምረህ ራስን ብታውቅ ይሻላል። ብለን እኛ ተሰብስበልን ጠጆ ከቫይረሱ ጋር መኖር እንደሚቻል እንዶ የምታውቂ የሙዚቃ ሳታሚ ድርጅት አለ። ከኤችአይቪ ጉበት እና ኩላሊት ያማል ማጉን ጉንፋንም ደሞ ለተንከባከበው ትልቅ በሽታ ነው በሚል አሪፍ ዘፈናለች። አይ ዊል ሲንግ ኢት ግርማ ሞገስ እነሽ፣ ድንቅ ልጅ ነሽ። ምንድን ነው ችግር የለም እኮ ልብስህን ውሃ አፍልተህ በፈላ ውሃ እንደገና ብትሰጥነው